ቀደም ላይ ቤተሰብ ጋ ነው ጥገኛ ሆኜ በቃ ራሴን የበታች አድርጌ ዝም እንደ ቀንጃ ወይም ባለ እኩል እንደሚለወዘው ገጽር በእኛ በአካባቢያችን ነው ያበባል። ቤተሰብ ጋ ሁኜ ዝም ብዬ ከብቶችን በመጠበቅ ሌላ ስራ እንደማልችል ሁኜ ነው ከሌሎች ልጆች ያነስ ብዬ ታየ ነበሩ። አሁን ላይ ግን ሀሳቤንም እነሱም እየተረዱ ሰሄዱ፣ ስራዬንም እያረጋገጥኩላቸው ሰድ ከእነሱ እንዲሁም አብልጠው እያዩ ነው። ያው በዛ ነው። በበሽተኛዋ ወክልና ያውን ተቀብዬ በጣም የውጤታማ ማለት ነው። ያው ሁለት ጊዜ ተሰጠኝ። በጋሮክ ከበጉ ወይፈን ተሸጋገሩ። ከወይፈኑ ደግሞ ቀጥዬ ደግሞ የሚሻል ስራ መርጬ ዶሮ እየሰራው ነው። አሁን ዶሮ ስራ በጣም እንግዲህ አመት ሊሆነ ነው። ወደ ወደ 150 ሺህ ብር አድርሻለሁ። ያው ጉዳት ያንድ እግር ጉዳት አለብኝ በክራንች ነው መንቀሳቀስ በዚያ ተመለመልኩና ያው እዚህ ስራ ላይ እንደዚህ እየሰራሁ እገኛለሁ ፋሲሊቴተር ፎር ቼንጅ ድርጅት ካገር በቀል የሲቪል ማህበረሰብ ድርጅት ሲሆን ከ1989 ዓ.ም ጀምሮ በአማራ ክልል ምስራቅ ጎጃም ዞን በተለያዩ ወረዳዎች የተለያዩ የልማት ተግባራትን አከናውኗል። ኤፍሲ ድርጅት ላለፉት ሦስት ዓመታት ከላይት ፎር ዘ ወርልድ ጋር በመተባበር ስናንና ማቻክል ወረዳዎች ላይ አካል ጉዳተኞችንና የአካል ጉዳተኛ ህጻናት ቤተሰቦችን በማኅበራዊና ኢኮኖሚያዊ ጉዳዮች ተጠቃሚ ለማድረግ በአስር ቀበሌዎች በትኩረት ሲሰራ ቆይቷል። ፕሮጀክቱ የአካል ጉዳተኞችንና የአካል ጉዳተኛ ህጻናት ቤተሰቦችን አካላዊ፣ ማኅበራዊ፣ ስነ ልቦናዊና ስሜታዊ አቅምን ማሳደግ የአካል ጉዳተኞችን የኑሮ ደረጃ ማሻሻል እና ሌሎች ዓላማዎችን አንግቦ የሚሰራ ፕሮጀክት ነው። በዚህም ከ10 ቀበሌዎች የተመለመሉ 160 አካል ጉዳተኞችንና የአካል ጉዳተኛ ህጻናት ቤተሰቦችን በተለያዩ የልማት ዘርፎች ተጠቃሚ ማድረግ ስራ ሰርቷል። እነዚህ በፕሮጀክቱ የተካተቱ 160 አካል ጉዳተኞች እና የአካል ጉዳተኛ ህጻናት ቤተሰቦች በተመረጡ ቀበሌዎች በተቋቋመ አምስት አባላት ባሉት የልየታ ኮሚቴ አማካኝነት በጉዳት መጠን በዝቅተኝንዱ ደረጃና ለመስራት ባላቸው ፍላጎት መሰረት የተመለመሉ ናቸው። ኤፍሲ ድርጅት በሚሰራባቸው አስር ቀበሌዎች ለተመረጡ አካል ጉዳተኞች እና የአካል ጉዳተኛ ህጻናት ቤተሰቦች የስነ ልቦና ምክር ክራንች ዌልቸር የክህሎት ስልጠና ከ12 እስከ 20 ሺህ ብር የመነሻ ካፒታልና ሌሎች ድጋፎችን በማበርከት ወደ ስራ እንዲገቡ አድርጓል። ሚያዲስ የግብዩ ይባላለሁ የምኖር የው አማኑኤል ማቻክል ወረዳ አማኑኤል ከተማ ኖራለሁ። እኔ ውጤታማ ነ ያው ሁለት ጊዜ ተሰጠውኝ በጋሮኩ ከበጉ ወይፈን ተሸጋገሩ ተወይፈኑ ደግሞ ቀጥጌ ደግሞ የሚሻል ስራ መርጬ ዶሮ እየሰራው ነው። አሁን ዶሮ ስራ በጣም እንግዲህ አመት ሊሆን ነው። ወደ ወደ 150 ሺህ ብር አርሽዋል። 16 ሺህ ብር ከሰጠኝ ሁለት ጊዜ የኛውን በግ ተገዛልን። በጉን ብዙ ጊዜ ለወጥንና ከበጉ ደሞ ወይፈን አረኩት። ከወይፈኑ ደግሞ ወደ ዶሮ ተሸጋገርኩኝ። ያው አሁን እዚህ ላይ ድንኛ ስራ እየሰራ ውጤት ታመንኝ ደህና ኑሮ የናሽሽጊ ያው ለልጅትም ለውጥ አላት። በጣም ደስ ብሎኝ እየኖር ሆነ። ያለ የመጣውት ከውላ ቀበሌ ነው። ወረዳዬ አማኑኤል ነው። ስሜ እንዳለማው ደስ ይባላል። ያው ከይሄ ሳይሆን ያው የነበረው እንትን ማለት ነው ትምህርት ሳይሰጥም ሳንል በቃ ከማንኛውም ማህበረሰብ አናሳና የበታች ሆነን ነው አስቤ የነበር እንደኔ። አሁን ላይ ግን በተለያዩ ከገንዘቡ ድጋፍ የተበለጠ ስለ ህይወት ማህበራዊ፣ ኢኮኖሚያዊ በተለያየ እንትኖች ተሳትፎ ላይ በቃ ከማንም እንደማናንስ እግር ባይኖረው በእጁ እንደሚሰራ እጅ ባይኖረው በእግሩ ስንት ነገር እንደሚያደርግ በተለያየ ነገር በኮንት በፎቶ በምንም እያሳዩ እንደዚህ በቪዲዮ የንግድና ክሎትም ስልጠና የተለያዩ ነገሮችን ስናገኝ እንዴት እኛ እስከማናንሳለን ብለን ከበፊቱ የተወሰነ ኑሮ ማናሳ ቢወረ አሁን የተሻለ ህይወታችንም ከአለባበስ አንጻር ከንግግር አንጻር ከማን እንደማናንስ በነጻነት ሀሳባችንን ኑሯችንን ደግሞ ከማንኛውም ሰው ከአመጋገብ፣ ከተለያየ፣ ከቤት አኗኗር፣ ካለባብስ ያለውን ነገር የተሻለ ህይወታችንን እየመራን ያለ ከገንዘብ ድጋፍ የበለጠ